ኢትዮጵያን የመሰለች ታላቅ አገር መወከል ከባድ ኃላፊነት አለው። በዓለም የቁንጅና ውድድር ሁለተኛ የወጣችው ሀሴት ደረጄ በህንድ በተካሄደው ሰባ ሁለተኛው ሚስ ወርልድ የቁንጅና ውድድር ኢትዮጵያን የወከለችው ሀሴት ደረጄ ከዓለም ሁለተኛ፣ ከአፍሪካ ደግሞ አንደኛ በመሆን አጠናቃለች። በዓለም የቁንጅና ውድድር ሁለተኛ የወጣችው ሀሴት ብርቱ ፉክክር በሚደረግበት ውድድር አገርን መወከል ክብር እንደሆነ ትናገራለች። ኢትዮጵያን የመሰለች ብዙ ባህልን ከተለያዩ እሴቶች ጋር የያዘች ሀገርን መወከል ትልቅ ክብር ነው፣ ከከባድ ኃላፊነት ጋር የሚሰጥም ነው ስትል ትገልጻለች። አገርን በመወከል ውስጥ ያለ እያንዳንዱ ተግባር በጥንቃቄ መከወን አለበት የምትለው ሀሴት፣ ምንም ባደርግ ሀሴት አደረገች ሳይሆን ኢትዮጵያ ነው የሚባለው። ከስሜ ይልቅ ሚስ ኢትዮጵያ የሚሉኝ የሚበዛሉ ሀገርን እንደ መሸከማችን የኢትዮጵያን ስም የሚመጥን ክብሯንም ከፍ የሚያደርግ ተግባራትን መፈጸም ግድ ይለኝ ነበር በማለት ነበር ያስረዳችው። በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የኬሚካል ኢንጂነሪንግ ተማሪ የሆነችው ሀሴት በስፋት ስለ ኢትዮጵያ የምታብራራው ከውድድሩ በኋላም ኢትዮጵያ ለዓለም የምታስተዋውቃቸው በርካታ ጸጋዎች ያሏት አገር መሆኗን ጠቅሳ፣ አብዛኛው ዓለም የሰው ዘር እንዲሁም የቡና መገኛ ምድር መሆኗን እንኳን አያውቅም ብላለች። ተስፋ ሳትቆርጥ በመሥራቷ ሕልሟን እንዴት ማሳካት እንደቻለች የምታስረዳው ሀሴት ለችግሮች እጅ ባለመስጠት ሕልማችንን እንዴት ማሳካት እንደምንችል ምስክር ነኝ ብላለች። ሀሴት በቆይታዋ በበጎ ፈቃድ አገልግሎት ሥራዎች የነቃ ተሳትፎ እንዳላት ገልጻ ይህንን ተግባሯን ሕፃናትን ማዕከል ባደረጉ ጉዳዮች አጠናክራ እንደምትቀጠል በውድድሩ ላይ ተናግራለች። ቪዲዮውን ስለተመለከቱ እናመሰግናለን። ተመሳሳይ ቪዲዮዎች ማየትና ማግኘት እንዲችሉ እባክዎት ቻናላችንን ሰብስክራይብ፣ ቪዲዮዎች ላይክ፣ እንዲሁም ይህን ቪዲዮ ለጓደኞቻችሁ አጋሩ። ሰላም ፍቅርና ጤና በያሉበት